ሰላም ሰላም! ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ድንገተኛ የእርግዝና መከላከያ እንክብሎች ነው። እናም እንግዲህ በዚህ ቪዲዮ ላይ እንግዲህ ከእርግዝና መከላከያ እንክብሎች ጋር ተያይዞ የሚነሱ ዋና ዋና ጥያቄዎችን አንስተን የምንወያይበት ይሆናል ማለት ነው። እናንተም እንግዲህ ከወዲሁ ጥያቄ ካላችሁ በታች በኮሜንት ላይ ማስቀመጥ የምትችሉ ይሆናል ማለት ነው። አብዛኛውን መረጃ ግን በቪዲዮ ላይ የምታገኙት ይሆናል ማለት ነው። ከዛ በፊት ግን እንግዲህ ሁላችሁም ይህን ቪዲዮ ላይክ በማድረግ ጀመሩ፣ እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ሁሉ አሁን በቀጥታ እንግዲህ ወደ ጉዳይ ሳልፍ እንግዲህ ድንገተኛ የእርግዝና መከላከያ እንክብል እንግዲህ ልቅ ከሆነ የግብረ ስጋ ግንኙነት በኋላ እርግዝናን ለመከላከል የመጨረሻ እድል የሚሰጥ የእርግዝና መከላከያ ዘዴ ነው። እንግዲህ ድንገተኛ የእርግዝና መከላከያ በዓለማችን ላይ ለሚገኙ አራት ነጥብ አምስት የማርገዝ እድል ላላቸው እናቶች በጣም አስፈላጊና ጠቃሚ ነው። ሆኖም ግን ይህ ድንገተኛ የእርግዝና መከላከያ በግብረ ስጋ ግንኙነት ጊዜ የሚተላለፉ በሽታዎችን አይከላከልም። እንግዲህ ድንገተኛ የወሊድ መከላከያ እንክብል ምንድን ነው? ከሚለው እንግዲህ አንደኛ ጥያቄ ስንጀምር፣ እንግዲህ በግንኙነት ከተደረገ በኋላ እርግዝናን ለመከላከል የሚወሰድ ነው። እንግዲህ የወንድ የዘር ፍሬ ከሰውነታችሁ ውስጥ እስከሚወገድ ወይም ደግሞ እስከሚሞት ድረስ ከእንቁላል ከረጢት እንቁላል እንዳይለቀቅ ያግዳል፣ ወይም ደግሞ መለቀቁን ያዘገያል። ሌላው እንግዲህ በሰውነታችሁ ውስጥ የወንድ ዘር ፍሬ በሚጓጓዝበት መንገድ ላይ በማስቀየር የሴት እንቁላል አግኝቶ ውህደት እንዳይፈጠር በመከላከል እርግዝና እንዳይፈጠር ያደርጋል ማለት ነው። ሌላው እንግዲህ የወንድ የዘር ፍሬ እና የሴት እንቁላል ውህደት ከፈጠሩ በኋላ ቢወሰድ አያገለግልም፣ ወይም ደግሞ የሚፈለገውን ውጤት አያስገኝም። ስለዚህ እናንተ ወይም ደግሞ ጽንሱ ላይ ምንም አይነት ጉዳት ወይም ደግሞ አደጋ አያስከትልም ማለት ነው። እንግዲህ ድንገተኛ የወሊድ መከላከያን ክብል መውሰድ ያለብን መቼ ነው ተብሎ የሚነሳ ጥያቄ አለ። እንግዲህ ከዚህ ጋር ተያይዞ እንግዲህ ድንገተኛ የወሊድ መከላከያን ክብል የግንኙነት ከተደረገበት ሰዓት ጀምሮ በሰባ ሁለት ሰዓት ወይም ደግሞ በሶስት ቀናት ውስጥ መወሰድ እንዳለበት የታወቀ ነገር ነው፣ ወይም ደግሞ የተረጋገጠ ጉዳይ ነው። ይህም ቢሆን እንግዲህ ለአንዳንድ ሴቶች እስከ አራት ቀን ዘግይተው ቢወስዱት ውጤታማ ይሆናል። እንግዲህ እናንተ ከነዚህ ሴቶች መካከል ላትሆኑ ስለምትችሉ ጥንቃቄ ማድረግ ይኖርባችኋል ማለት ነው። ይህም የሚሆነው ከስንት አንድ ላይ ስለሆነ ብዙ እንግዲህ ትኩረት ሊሰጡ ይገባል ማለት ነው። እንግዲህ ይህ እንክብል ምን ያህል ውጤታማ እና አስተማማኝ ነው የሚል እንግዲህ አለ። እንግዲህ መካከለኛ የሰውነት ክብደት ያላት አንዲት ሴት ግንኙነት ካደረገች በኋላ በአራት ቀን ውስጥ ብትወስደው ያለ መርገዝ እድሏ 98 ፐርሰንት ያህል ማለት ነው። ይሄ እንግዲህ በጣም ለፐርፌክሽን የተጠጋ ነው። እንግዲህ ከመካከለኛ ክብደት በላይ ወይም ደግሞ ወፍራም ለምትባል ሴት እንግዲህ ይህን ክብል ውጤታማ አይደለም ማለት ነው። ከዚህም አንጻር እንግዲህ 70 ኪሎ ግራም በላይ የሰውነት ክብደት ያላት ሴት ወፍራም ወይም ደግሞ ከመካከለኛ ክብደት በላይ የምንላት ስለሚሆን ወይም ደግሞ የድንገተኛ የወሊድ መከላከያን እንደዚህ አይነት ክብደት ያላቸው ሴቶች ሲወስዱት እርግዝናን የሚከላከል አይሆንም ማለት ነው። ስለዚህ እንግዲህ ኩፐር አዩዲ ማስቀበር ወይም ደግሞ ማስገባት ይኖርባችኋል ማለት ነው። እንግዲህ ሌላው አማራጭ እንግዲህ እንዳልኳችሁ ኩፐር አዩዲ ነው። እንግዲህ ይህ ዘዴ በሰለጠነ የጤና ባለሙያ እንቁላል ከተለቀቀ በአምስት ቀን ውስጥ የሚደረግ ወይም ደግሞ የሚከተት ሲሆን እርግዝናን የመከላከል አቅሙ እንግዲህ መቶ ፐርሰንት የሚባል ነው ማለት ነው። እንግዲህ የጎንዮሽ ጉዳት ይኖረው ይሆን የሚላል እንግዲህ ይሄኛው ነገር እንግዲህ በጣም ጥቂት ሴቶች ላይ ትንሽ የሚባል የጎንዮሽ ጉዳት ሊኖሩት ይችላል። ለምሳሌ እንግዲህ የህመም ማስመለስ ናቸው። እንግዲህ እርግዝና ተፈጥሯል ብለው የሚያስቡ ከሆነ እንግዲህ እርግዝና መከላከያ ከወሰዱበት ቀን በኋላ ከሶስት እስከ አራት ሳምንት ባለው ጊዜ ውስጥ ምርመራ ማለትም የእርግዝና ምርመራ ማድረግ ይኖርባችኋል ማለት ነው፣ ወደ ሐኪም ቤት በመሄድ ማለት ነው። እንግዲህ ስለ ድንገተኛ የእርግዝና እንክብል ማወቅ ያለባችሁ አንዳንድ ጉዳዮች አሉ። እንግዲህ ከነዚህ ውስጥም እንግዲህ አንደኛውና የመጀመሪያው እንግዲህ ፕሮጀስትሮን የተባለ ጤናማ ሆርሞን በውስጣቸው ይዘዋል። ሌላው እንግዲህ እንክብሉን ከወሰዳችሁ ከረዥም ጊዜ በኋላ ማርገዝ ብትፈልጉ ምንም የሚያመጣው ችግር የለም። በፈለጋችሁ ጊዜ ማርገዝ የምትችሉ ይሆናል ማለት ነው። እንግዲህ ከአንድ ጊዜ በላይ ብትጠቀሙ ምንም አይነት ጉዳት የሚያስከትል አይደለም። ከዚህም በተጨማሪ እንግዲህ በወሰዳችሁበት ጊዜ እርጉዝ ብትሆኑ ማስጨንገፍ ወይም ደግሞ አቦርሽን ወይም ደግሞ ውርጃ አያስከትልም ማለት ነው። እንግዲህ ይህን ክፍል እንደ መደበኛ የወሊድ መከላከያ ዘዴ መጠቀም ይቻላል የሚባላል እንግዲህ ይሄ የሚሆን አይደለም፣ ወይም ደግሞ አይቻልም። እንግዲህ ድንገተኛ የእርግዝና መከላከያን ክብል እንደ ሌሎች የወሊድ መከላከያ ዘዴዎች ውጤታማ አይደለም። በግንኙነት የሚተላለፉ በሽታዎችንም የሚከላከል አይደለም ማለት ነው። እንግዲህ ወደፊት በምታደርጉት ግንኙነት ከእርግዝናም የሚከላከል አይደለም። ስለዚህ እንደ መደበኛ የወሊድ መቆጣጠሪያ ዘዴ መጠቀም የለባችሁም። ማለት እንግዲህ ከድንገተኛ እርግዝና መከላከያ እንክብሎች ጋር ተያይዘው እንግዲህ ዋና ዋና ማወቅ ያለባችሁ ጉዳዮች እነዚህ ናቸው ማለት ነው። አይ ሆፕ እንግዲህ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ በተለይም እንግዲህ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ብዙ ጥያቄ ይኖራችኋል ወይም ደግሞ ግር የሚያደርጋችሁ ነገር